የሰላምዬ አባት እንግዲህ ዶክተሩን አፋጠጠው ይህ ነገር ሊሆን አይችልም፣ ምንድን ነው የማይሆን ነገር የተፈጠረው የሆነ ነገር ስህተት አለ ብሎ ዶክተሩን አፋጠጠው። የሀንዬ አባት እንግዲህ በህክምና ስህተት ህይወታቸው አደጋ ላይ ነው። ሀንዬ በጣም እየተጨናነቀችና እያለቀሰች ነው። የሰላምዬ እናት እንግዲህ አንድ ነገር ትጎሏታል። የሀንዬ አባት የህክምና ስህተቱን እንዳደረገችው ወይዘሮ ባዮች ናት። ወይዘሮ ባዩሽ እንዳይነቃና የማይሆን መድኃኒት ከአቅም በላይ የሚሆን ህክምና እንዲደረግለት ያስደረገችው የገንዘብ ክፍያ አድርጋ ባዩሽ ናት ማለት ነው። ሰላም ውድ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ ከሆናችሁ ስብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታት የሀንየ አባት እንግዲህ በህክምና ስህተት እንግዲህ እንዲፈጸምበት ያደረገችው የተለያዩ መድኃኒቶች የማይገባ መድኃኒቶችን እንዲወስድና ከተኛበት እንዲዳከምና እንዳይነቃና ምንም ነገር እንዳይናገር ያደረገችው የተጠቀመችውን ትልቅ ስህተት ነገር ነው። ይህንም ያዘዘችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ በላከችው መሰረት እንግዲህ ባለፈው ሄዶ ዶክተሩን እያስፈራራውን ልጅ እንዳያችሁት በህክምናው መቀየሩን ብቻ ሳይሆን ስህተቱንም እንዲያሰራ እያስገደደው ይገኛል። ይህንን እንዴት ልጃቸው እንዳያሳደጉ አቶ ኖላዊ እንዳይናገሩ እንዲሁም ምንም አይነት ምግብ እንዴት እንደምትወድ የአቦካዶውንም አባትየው መናገር ስላለበት ሚስጥሩ ሁሉ ያለው ከአባትየው ስለሆነ ሚስጥር እንዳይወጣ እሳቸው ማዳከምና እንዳያስታውሱና እንዳይናገሩ ማድረግ ነው። ያ ባዮች በጣም የከፋይ ሰውናት። ካስፈለጋትም ሰውን የማስወገድ ደረጃ ድረስ ድርስ በጣም ጨካኝ ሴት ነች። ለገንዘብ የማታደርገው የማትፈነቅለው ድንጋይ የላትም። እንግዲህ ዶክተሩ እንዴት በትእዛዙ መሰረት እንዴት እያደረገ ነው። የማይሆኑ መርፌዎችን እያሳመመኝ ነው እየሰጠኝ ነው፣ እንደውኔ መቀመጫዬ ወንፊት ሆነ እያሉ ተደጋጋሚ ይናገራሉ። በተለይ ለአሲር ሲነግሩት ይቀልድባቸው ነበረ፣ ግን አሲር ምናልባት እርሶን እስቲ ህክምና ቼክ እናደርገው ወይ፣ ኩላሊቶን እኮ አውጥተውት እንዳይሆን እያለ ከዚህ በፊት እየተዳከሙ እኮ ነው አባ እያለ ሲናገር ነበር። ወይዘሮ ባዩሽ አሁን ላይ እንግዲህ በጣም ደስተኛ ናት ምክንያቱም የምርመራ ውጤት ስለተቀየረላት ምንም ነገር የለምና አሳካዋለሁ ያለችን ስላታሳካችው በሰዓቱ ለእርግብ የነገረቻት እርግብም አሁንም እንዴት ሰላም እንደሆነ በቤት ውስጥ ደስተኛ ናት ና አያቷንም ሄዳለች ብላ ነበር የነገረቻት ና አሁን በኮንፊደንስ እየተናገረች የቤቱ ባለቤት ነሽ አንቺ አሁን አለቀልሽ አለቻት ማን ወይዘሮ ባዩሽ ወይዘሮ ባዩሽ አሁን ተምቹ ሁሉ ነገር አውቆ ሀንየን ይቅርታ ጠይቆ ሁሉን ነገር ቤተሰቦቿ ለመናገር ወስኖ እንግዲህ በየሚራመድበት ሰዓት ነው እንዲትንን ነገር እንደ መሄድ የለበትም። ስለዚህ እኔ መታገት አለበት ብላ ትእዛዝ አስተላልፈበታል። ወድ መጀመሪያ የወሰደው እንግዲህ ልጅ ያንን እቃ የወሰደው ልጅ አሁን እያስገደደኝ ነው ሲለባዩሽ ነገራት። ባይሽም እየራበኝ እየጠማኝ ነው እባክህ ምግብ ጋብዘኝ ብሎት ነፍተምቹ ግን ለትልቅ አላማ ፎቶው እንደፈለጉትና እንደዚህ አይነት ነገር እንደሚያደርጉ ስላላወቅኩ ነው። ምክንያቱም ለበሰአቱ ከዛም ለሞንትፌ ከዛ ሞንትፌ እንደምበላ ታውቃለህ እንጂ ይሄ ከባድ ሚስጥር የተደበቀበት ታሪክ አልመሰለኝም ሲል ነበር የተናገረው። ስለዚህ በዚህ መንገድ ከሆነ ሴትዮዋን እንድታመጥኝ እንድታመጣልኝ ሲለው፣ እኔ እንደዚህ አላሰብኩም ነበር። ለትልቅ አላማ መፈለጉን አላውቅም ነበረ። ስለዚህ አሁን እንዴት አድርገን ነው መመለስ የምንችለው አለው። ማለት ነው እኔ የማውቀው ነገር የለም። በሰአቱ እኮ ከወሰዱ በኋላ እኔ ከጨዋታ እኮ ውጭ አድርገውኛል አለው። ይሄማ መሆን የለበትም። እኔ ስለዚህ ሴትዮዋን አንተ አሳየኝና እንደምንም አድርገን ተሰባስበን እንፈልጋታለን። እኔ ይህን አላደርገውም፣ እንደምታስባቸው አይደሉም አለው። እኔ ተምቹ ነኝ አሳይሃለሁ፣ ያለዛ አንተንም ብትሆን አላሳልፍህም ብሎታል። ከዛ ተምቹ እንግዲህ ለሁሉም ጓደኞቹ ነገረች፣ ሲል የአንዳንዶችን እርምጃ ምን እያደረገች እንደሆነ ባዩሽን። ከዚህ በኋላ ጓደኞቹ አሰባስበው በድብቅ እየተከታተላት ይገኛል። ወይዘሮ ባዩሽ ግን በዚህ ታቆማለች ማለት በፍጹም ዘበት ነው። ስለዚህ ተምቹ ራስህን ጠብቅ፣ እኔ ነግሬሃለሁ አለ። ስለዚህ ይህን ሁሉ ካልሆነ ለቤተሰብ እናገረባታለሁ። ለወይዘሮ ሚላት ምትባል ሴት ወስጄ እናገራለሁኝ ብሎ አለ። ስለዚህ በዚህ ጊዜ ወይዘሮ ባዩሽ ይህንን ተምቹ የሚባል እንዲታገትና እንዲያዝ ትእዛዝ አስተላለፈች ደግሞ በጣም ግራ ገብቷቸዋል። ሀኒዬ በጣም በአባቷ ህመም ከባድ ቢሆንም እንደዚህ ያደክመዋል አባቷ አባቷን ብላ አላሰበችም ነበር። አሁን ግን ድምጻቸው ጠፍቷል ጭራሽ እየመለሱላት አይደለም እሷን በጣም ህክምና ላይ ሙያ ስላለችበት አባቴ ምንድን ነው ችግሩ ምንድን ቢሰጥ ነው እንደዚህ የደከመው እያለችም ራሷን ማመንታት ጀምራለች። እንግዲህ ህክምናውን ደግሞ አሁን መድኃኒቱን ደሞ ቀየሩበት እንዴ? ምን ይሻለኛል እያለች፣ ምን አይነት መድኃኒት ቢሰጡት ነው እያለች ማየት ማለብ ብላ ወደ ዶክተሩ ሄደች። ዶክተሩን እንግዲህ አፋጠጠችው። አባቴ የምን እየሆነ ነው? ይህን የዚህ አይነት ህክምና ምን እየተሰጠው ነው? የመጨረሻ ህክምና ነው ብታደርግለትም በዚህ መንገድ በአንድ ጊዜ ይዳከም አይችልም ይኔ አባት ብላ አፋጠጠችው። እንዴ፣ ምን ለማለት እንደፈለግሽ አላቅም አለ ዶክተሩ። ይርበተበታል፣ ይጨንቀዋል። ለማለት የፈለግኩት ምን አይነት ህክምና ላይ ነው የተደረገለት፣ የተሰጠውን ህክምና መድኃኒቶች ማወቅ ፈልጋለሁ ስትል ጠየቀችው። አንቺ ልጅ ግን ጤነኛ ነች? ዝም የዚህ ሙያ ቢኖርሽም ይህንን ማድረግ አትችም። ምክንያቱም አንቺ አሁን የቤት ሰራተኛ ነች እንጂ የሙያው ባለቤት አይደለሽም። ሲላል ንገርህ አለችው። ከህክምና ውጤቱ እንደቀየርከው አውቃለሁኝ። አሁን ደግሞ ይህንን ደግሞ ማድረግ ተችላል። በአባቴ ደግሞ የህክምናው ቀየርከው አልቀየርከውም፣ እኔ ለቤተሰብ ችግር የለብኝም የኔ ምንም እንደውም ቢመጣም ደግሞ እኔ ለጥቅም የምገዛ ሰው አይደለሁም። ይሄ ግን የህይወት የአባቴ ህይወትና ህይወት ጉዳይ ነው። በአባቴ ህይወት ግን አልደራደርም አለችው። ግን አባቴ ለዚህ ነገር የፈለገ ቢሆን ከጎኑ ቆማለሁ። ስለዚህ አንተ ስለዚህ አንተ ብትጠነቀቅ ይሻልሃል እያለች ትከራከረ ተዛ። ታካሚዎች ገቡ። ወይዘሮ ሚላትም አሁን ላይ በጣም ደስተኛ ሆነው እርግብን እንደያዙ ግራ የገባት ግን ነገር አለ። ግን በላይ ደስተኛ ትመስላለ፣ በውስጥ ግን ምን እየተሰማት የሆነ ስሜት እየተሰማት ነው። ሀና ማባረር አልቻለችም። ምክንያቱም የእናት የውስጡ ልቡ አንጀቱ ይነግራል እንደሚል ውስጧ ሊቀበልላት አልቻለም ወይዘሮ ሚላት ስለዚህ አሁን እንዴት ብዬ ነው የማባረራት? እያለች በፍጹም አላባራትም፣ በፍጹም ምንም ነገር የማደርጋት ነገርም የለኝም እያለች ግራ የተጋባ ስሜት አላት። ስሜታችንን አንዳንድ ጊዜ ስናዳምጠው ይመስለኛል ለዚህ ዋጋ የሚያስከፍለን። ሰላምዬ እየ እንግዲህ ሁልጊዜም ከሀንዬ ጎን ናት። አባቴ በጣም ታሟል፣ አሁን በጣም እየደከመ ነው። ሰላምዬ ምን ማድረግ አለብኝ ብላ ደወለቻት። ሀንዬም አይዞሽ፣ እኔም ከአንቺ ጎን ነኝ። ነገር ግን አሁን የሀንዬ አባት እየተዳከሙ ነው። ምንም አይሰሙም፣ ምንም አይናገሩም። አባትሽ እኮ ተዳክመዋል። ምን እየተፈጠረ ነው ብላ እሷም? እኔ ምንም አላወቅኩም፣ ሰላምዬ እየተዳከመ ነው አባቴ። ህክምናው የቱን የሚያህል አደገኛ ቢሆንም የዚህን ያክል በአንድ ጊዜ አያደክመውም ነበር፣ የሆነ ስህተት አለ ስትል ሰላምም አመነችላት። ማለት ይሄ ነገር አልገባኝ፣ ምን ማለት ነው መጣው ሰላም፣ መጣው። ዶክተሩን አብረን እናናግረዋለን አለቻት። ሁሉም ውጤት እንግዲህ ለሚመለከተው ክፍል ይዘን አቅርበን አባታችን ምን ላይ ምን አይነት መርፌና ምን አይነት ህክምና እየተደረገለት እንደሆነ አብረን እናያለን ስትላት፣ እሺ ስለ ሁሉም ነገር እኔ መጣለሁኝ አባዬንም እነግረዋለሁ አባዬ መጥቶ ሊጠይቀው ይችላል አለቻት። እሺ አሁን ከጎኔ እንድትቆሙልኝ እፈልጋለሁ አለቻቸው። እሺ አለች። እሷም ትክክል ነሽ። አሁንም አሲር መጣና ተመልሶ የወጣ ብሎ ትንሽ ተምቹን ፍለጋ ነበር ሄደው ከተምቹ ምንና ነው ሲለው ማገኘት እፈልጋለሁ ሲለው እሱም ግራ ተጋባው። ምንም አልሆንኩም እየሮጥ ከሄድከው ለምንድን ነው አለው። ነገር ተምቹ ግን በፍጹም ከተናገረ አሲር ጋራ ሊጣላ መሆኑ ስላወቀው የፎን ቃህን ፎቶ እና መስቀል አውጥቼ የሰጠሁት እኔ ነኝ ልለው ነው። አረ በፍጹም ይሄንማ አልለውም አለ። ቤተሰቦቿና ህይወቷን ያሰረኳትን የኔ ብዬ ነው የምነግረው፣ እንዴት ነው የምናገረው እያለ ራሱ ጋራ እየተማጎተ ነበር። ይህን ነገር ሁሉ ራሴን ጨርሼ ሁሉን ነገር ከጨረስኩ በኋላ ለነሱ አሳውቃቸዋል ቢመታኝም ቢደበድብኝ። ሀንየ እንግዲህ ፈጥና ቶሎ ለአባቷ አካል ደረሰችለት። ችግር አደጋ ውስጥ እንደሚገቡ እየተረዱ ይገኛሉ ሁላቸውም። ሰላም እንግዲህ ተመልካቾች፣ ቀጣይ እስከምንገናኝ በዚህ ይሰናበታችኋል።